በኦሮሚያ ክልል በምስራቅ ወለጋ ዞን ባለፉት ዓመታት በነበረ የጸጥታ መደፍረስ የማህበረሰቡ ሰላም ተናግቶ ዜጎች ንብረታቸው ወድሞ በርካቶችም ሕይወታቸውን አጥተዋል። በዚሁ የጸጥታ መደፍረስ ገፈት ቀማሽ ከነበሩት አንዷ የምስራቅ ወለጋ ዞኗ አንገር ጉቴ ከተማ ነበረች። አንገር ጉቴ ከተማን ጨምሮ በምስራቅ ወለጋ ዞን ሰላምና መረጋጋትን ለማምጣት የሀገር መከላከያ ሰራዊት ከዞኑ የጸጥታ ኃይሎች እንዲሁም ከማህበረሰቡ ጋር በመቀናጀት በርካታ ስራዎችን ሰርቷል። በዚህም ሰላም ሰፍኗል ሲል ሲሉ ነዋሪዎቹ ይናገራሉ። በከተማችን 2015 እስከ 2016 የጸጥታ ሁኔታ ጥሩ አልነበረም። በአሁኑ ጊዜ ግን ጸጥታው ከሞላ ጎደል ጥሩ ነው። ባን ይልም በጥሩ ሁኔታ ላይ ነው ያለ። ልማቶችም እየተሰሩ ነው ያሉ። ጥሩ ሁኔታ ላይ ነው ያለ ነው። በአሁኑ ጊዜ ከበፊቱ በጣም የተሻለ እና በአሁኑ ጊዜ ተማሪም ሆነ ነጋዴ በአብዛኛው ሰላሙ ስለተመለሰ ወደ ስራው የተመልሶ ሰው በማንኛውም ስራው ላይ እንደሚገኝ ነው የሚገኘው። ከበፊቱ በጣም የተሻለ ሁኔታ እንዳለ ነው። ሰው ነጋዴው ንግዱን ደግሞ እንደገና መንግስት ሰራተኛውም በተረጋጋ ሁኔታ ስራውን ተመልሶ እንደተሰራ ነው ያለው። በአሁኑ በከተማችን ውስጥ አሁን በተገኘው አንጻራዊ ሰላም በመንገድ በተለያዩ ትምህርት ቤቶችን በማሰራትና የተለያዩ ነገሮችን በጥሩ ሁኔታ ላይ ከበፊቱ እንደሚገኝ ነው የተረዳሁት ማለት ነው። የአንገር ጉቴ ከተማ ከንቲባ ደረጀ በየነ በከተማዋ የተረጋጋ ሰላም መኖሩን ገልጸው ይህንን ሰላም ማስቀጠል አለብና ያሉት የአንገር ጉቴ ከተማ አስተዳደር ከአሁን በፊት የጸጥታ ችግር ነበረባት። አሁን ግን በጸጥታው ላይ በፖለቲካው ላይ በልማቱ ላይ በተሰራው ስራ አንጻር ከተማችን በሰላም የተረጋጋ ሰላምና የህዝብ ግንኙነት የህዝብ ለህዝብ ግንኙነት ተጠናክረው አሁን አንጻራዊ ሰላም ያለ መሆኑ ነው። ዘጠኝ እና ከዛ በላይ የሆነ ብሄር ብሄረሰቦች ናቸው ያሉት። እኒህ ዘጠኙ ብሄር ብሄረሰቦች በፍቅር ተዋደው ተከባብረው ተቻችለው አብረው እየኖሩና አብረው በልማት ስራ ላይ በጸጥታ ማስከበር ስራ ላይ በጋራ ተባብረው እየሰሩ ያሉበት ሁኔታ ነው። በአጠቃላይ ህዝቡ በሰላማዊ ኑሮ እየኖረ ያለበት ሁኔታ ነው። በተሰራበው የፖለቲካ ስራ፣ የልማት ስራ፣ የጸጥታ ስራ ከተማችን ህዝብ በሰላም ወጥቶ በሰላም እየገባ ልማቱን እያከናወነ ያለበት ሁኔታ ነው ያለው። አሁን በከተማችን በአጠቃላይ ሰላም ነው ያለው፣ ሰላምና ልማት ነው ያለው ልማት ደግሞ 24 ሰዓት እየሰራን ያለው ህዝቡ በአጠቃላይ ማለት ነው። በአካባቢያቸው የመጣውን ሰላምና ልማት ቀጣይነት እንዲኖሩ እንደሚሰሩ የገለጹት ነዋሪዎቹ ሰላምን ማስጠበቅ ይገባልን ብለው ህብረተሰቡ እንግዲህ ከመንግስት ጎን ሆኖ ሰላሙን ለማስጠበቅ መጀመሪያ የህብረተሰቡን እንቅስቃሴ ይፈልጋል። ስለዚህ ህብረተሰቡ ማንም ለሀገሩ ዘብ ቁሞ ሰላምን ለማምጣት ከመንግስት ጎን መቆም አለበት ብዬ ነው ማስበው። ሰላምን ለማምጣት ህብረተሰቡ ከመንግስት ጎን መቆም አለበት እኛም የተጀመረውን ሰላም ከግብ ለማድረስ እና ለማስፈጸም ከመንግስት ጎን ማህበረሰቡ የሚጠበቀው ይህንን ሰላም ለማስቀጠል ሁሉም በጋራ በሰላም ላይ መስራት የመጀመሪያ ቀዳሚ አጀንዳው ነው ማለት ነው። ህብረተሰቡ አጠቃላይ ብሄር ብሄረሰቡ አጠቃላይ በሰላም ላይ አጀንዳ አድርጎ የመጀመሪያ አጀንዳ አድርጎ ነው እየሰራ ያለው። በጋራ በሰላም ጉዳይ ላይ ተባብሮ እየሰራ ነው ያለው። እንደ መንግስትም ያለው አቅጣጫ እንደ ከተማችንና እንደ ዙሪያችንም ይሄ ሰላም ማስከበሩ ስራ እየተሰራ ያለበትና ህዝቡም በዚህ ላይ እየተባበረ መሆኑ ነው ማለት ነው። ሰላም በማስከበሩ ዙሪያ ህዝባችን ተባብሮ ሰላም እንዲመጣ ጸረ ሰላም ኃይሎችን እያጋለጠ የጠላት ሴል የተለያዩ ለጠላት ተባባሪ የሆኑትን አካላት እየጠቆመ ለህግ እያቀረበ ያለበት ሁኔታና ህዝቡ በአጠቃላይ ሰላም ፈላጊ መሆኑን እያረጋገጠ ያለበት ሁኔታ ነው ያለው ማለት ነው።